ድልም አሸናፊም የሌለበት የእርስ በርስ ጦርነት። አፍሪካ እኮ ስንት መከራና ስቃይ እያሳለፈች አህጉር ናት። ሕዝቦቿ የፍዳ መሞከሪያ እንዲሆኑ የተፈረደባቸው ይመስል ለዘመናት በስቃይና በውርደት የኖሩ ናቸው። ቅኝ ገዢዎች በባርነት ሲገዟቸው፣ እንደ ከብት ሲነዷቸው፣ እንደ ዕቃ ሲሸጡና ሲለውጧቸው፣ ሀብታቸውንም ሲዘርፉባቸው ዓመታት አሳልፈዋል። የቅኝ ገዢዎች ዘመን አክትሞ ነጻነታቸውን አገኙ በተባለበት ጊዜም መሸጥ መለወጡ ቢቀርም ሥቃው አልቀረላቸውም። እርስ በርሳቸው ይጋደላሉ። በቅኝ ተገዥነታቸው ጊዜ ከነበሩበት ሕይወት በከፋ መልኩ እልቂት፣ ድህነት ከቆሙት በታች ከሞቱት በላይ አድርጓቸዋል። በዘርና በሃይማኖት እየተከፋፈሉም ተጋድለዋል። ቅኝ ገዢዎቻቸው ከፋፍለው ለመግዛት እንዲያመቻቸው ባዋቀሩት የዘርና ሃይማኖት ልዩነት እየተቧደኑ ተጫርሰዋል። የስልጣን ፍላጎት አናታቸው ላይ ወጥቶ ያሰከራቸው ወታደሮች ጠመንጃቸውን ተገና አድርገው መንግስት በገለበጡ ቁጥር ደም እያፈሰሱ ሰው እየገደሉ ሆነ። በአፍሪካ ደራሲው እንዳለው ነጮቹ ጅቦች ሲሄዱ ጥቁሮቹ ጅቦች ተተክተው አኘኳት። ባለፉት 50 ዓመታት የአፍሪካውያን ደም እርስ በርስ ፍጅት እንደ ጎርፍ ወርዷል። ናይጄሪያም ከዚህ አዙሪት አልዳነችም። በአፍሪካ ሰፊና ብዙ ህዝብ ያላት ናይጄሪያ ነፃነቷን ተቀዳጀች ቢባልም ህዝቦቿ የነፃነትን ጣዕም ሊያጣጥሙ አልቻሉም። በቅኝ ተገዥነታቸው ጊዜ ባልነበረ የእርስ በርስ ጦርነት ተጨፋጨፉ። ዘርና ሃይማኖት እየቆጠሩ ተጋደሉ። አብሮ ይኖር የነበረ ህዝብ ከክልሌ ውጣልኝ እያለ አሳደደው። ጸጥታ እንዲያስከብሩ የተቀጠሩ ወታደሮች በዚሁ የዘር ስሌት ቋጠሮ እየተተበተቡ ታማኝነታቸውን ለናይጄሪያ ሳይሆን ለክልላቸው ስላደረጉ የችግሩ ሾህ መንቃ ያጠፋበት መንግሥት በተገለባበጠ ቁጥር የቡድኑ አባላት የጎሳ ስብስብ ስለሚኖረው ራሱን እንደ ባለ ጊዜ እየቆጠረ ሌላውን ለማጥቃት ጠመንጃውን ያነሳል። ናይጄሪያ በወታደራዊ መፈንቅለ መንግሥት ቁምስቅላቸውን ካዩ ሀገሮች ቀዳሚዋ ናት። በአንድ ዓመት ውስጥ ሁለት ጊዜ ወታደራዊ መፈንቅለ መንግሥት ተካሂዶባታል። የሚያሳዝነው ሁሉም ኩዴታዎች ደም አፍሰው ሹማምን ታጫርሰው የተከናወኑ መሆናቸው ነው። ይህ ሁሉ አልበቃ ብሎ ለሰላሳ ወራት የቆየ እርስ በርስ ጦርነት ተቀስቅሶ በሚሊዮን የሚቈጠር ሕዝቡ አረገፈ። ያንን የናይጄሪያ አሰቃቂ እርስ በርስ ጦርነት፣ ድልም አሸናፊም የሌለበት ጦርነት ይለዋል ጀኔራል ያኩቡ ገዋን። ናይጄሪያ በ14ኛው ክፍለ ዘመን ፖርቱጋሎች ብቅ ካሉበት ጊዜ ጀምሮ የውጪ ወራሪዎችና ባሪያ ፈንጋዎች ሲያጠቋት የኖረች ሀገር ናት። ከ16ኛው እስከ 18ኛው ክፍለ ዘመንም ናይጄሪያውያን በኃይል እየተገደዱ ለባርነት ወደ አሜሪካ የተሻገሩበት ዓመታት ናቸው። ብሪታንያ ከ1850 ጀምሮ ለዘጠና ዓመታት ቅኝ ግዛቷ አድርጋ የሀገሬውን ሰዎች እየሾመች በሞግዚትነት ታስተዳድራት በነበረበት ወቅት ናይጄሪያን በሶስት ቀጠና ከፍላ ነበር።